ጥቃት የደረሰባቸውን የጉግል አካውንቶች መልሶ ለማግኘት የሰባት ቀን እድል እንዳለ ጉግል አሳውቋል። ሰላም ተመልካቾቻችን እንደምንቆያችሁ፣ እነዚህንና ሌሎችም ተጨማሪ መረጃዎች ምን አዲስ በሳይበር ይዞላችሁ ቀርቧል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናችኋለን። ዲዲያሽዳኛው ነኝ ከቴክኖሎጂ ዘርፎች ውስጥ እጅግ በፍጥነት እያደገ የመጣው የሰው ሰራሽ አስተውሎት እንደሆነ ይታወቃል። በዚህም የተነሳ እንግዲህ የሰው ሰራሽ አስተውሎት ወይንም ደግሞ ኤአይ በኢሜይል አማካኝነት የሚደርሱ የሳይበር ጥቃቶች እንዲስፋፉ እድል ፈጥሯል ሲል ነው ጎግል ያሳወቀው። ይህንን መረጃ ያሳወቀው እንግዲህ በፈረንጆቹ 2024 ላይ ነበረ። በዚህ በያዝነው ወር በፈረንጆቹ መጋቢት 14 ኤፍቢአይ በዌብ ሜል ፕላትፎርሞችን ያማከለ የራንሰምዌር ዘመቻ እንዳለ ጠቁሞ ነበረ። እናም የጉግል ኢሜል ተጠቃሚዎች ልብ ድሉ ይገባል አይነት መልእክት አስተላልፏል። ጎግል በበኩሉ ደግሞ እንዲሁ ጂሜል ነፃ የሆነ ማንኛውም የቴክኖሎጂ ተጠቃሚ አካውንቶችን ለመክፈትና ለማስተዳደር የሚጠቀመው ታዋቂ የምድራችን ፕላትፎርም ነው ሲል አስታውሷል። እንዲሁም ደግሞ ይህንን ታዋቂ የምድራችንን ፕላትፎርም በርካታ የሳይበር አጥቂዎች ለማጥቃት አበክረው ይሰራሉ ብሏል። የሳይበር አጥቂዎች በጂሜል አካውንት ላይ ጥቃት ከፈጸሙ ሙሉ በሙሉ ሊቆጣጠሩት የይለፍ ማረጋገጫዎችን ስልክ ቁጥሮችን እና የአካውንት ሪከቨሪ ኢሜሎችን ሊለውጡ ይችላሉ ነው ያለው ጎግል ለፎርብስ ታዲያ ማንኛውም የጂሜል ተጠቃሚ አካውንቱ ቢጠለፍ አካውንቱ ለመመለስ የሰባት ቀን እድል እንዳለው ጎግል እያሳወቀ ነው ያለው ይች የሰባት ቀን እድል እንግዲህ ለማንኛውም የጂሜል ተጠቃሚ የቀረበ እድል ነው በጂሜል አካውንት ላይ ስጋት የሆኑ እንቅስቃሴዎች ሲኖሩ ጎግል ለተጠቃሚዎች መረጃ ያደርሳል። ተጠቃሚዎችም ደግሞ በሚደርሳቸው መረጃ አማካኝነት ማንነታቸውን ፈጥነው ማረጋገጥ ይጠበቅባቸዋል ነው ያለው። ተጠቃሚዎች አሁን ላይ የሚጠቀሟቸውን የሪከቨሪ ኢሜሎች መቀየር ቢፈልጉ በሰባት ቀናት ውስጥ የማረጋገጫ ሚስጥር ቁጥሮች የሚልክ መሆኑን ነው ያሳወቀው። በርካታ ተጠቃሚዎች የኢሜል አድራሻቸውን ቀን በቀን ላይ ጎበኙ እንደሚችሉ ይገመታልና በዚህም የተነሳ ነው የሰባት ቀን ዕድል ካምፓኒው ማስቀመጥ ማንኛውም የጂሜል አካውንት ተጠቃሚ አካውንቱ ከመጠለፉ በፊት የሁለተኛ ደረጃ ማረጋገጫ የመረጃ ጠቋሚ፣ ወይም ደግሞ ኖቲፊኬሽን ሴቲንግ ማስተካከል፣ ጠንካራ የይለፍ ቃል መጠቀም፣ የይለፍ ቁልፍ ወይም ደግሞ ፓስኪ፣ አካውንትን ለመመለስ የሚረዳ ወይም ተጨማሪ ኢሜል መጠቀም ወሳኝ ነገሮች ናቸው ሲል ጉግል ለተጠቃሚዎቹ ማስታወሻ አቅርቧል። ኤለን መስክ በኤክስ ላይ ከፍተኛ የሳይበር ጥቃት ደርሶብናል ሲል ማሳወቁ ቀጣይ መረጃችን ይሆናል። ኤለን መስክ በተደጋጋሚ ጥቃት እየደረሰብን ነው ብሏል። በዚህ በያዝነው ሳምንትም የሳይበር ጥቃት ኤክስን እንደጎበኘው ነው ይፋ ያደረገው። ይህኛው ጥቃት ከፍተኛና ብዙ ሀብት ወጪ የተደረገበት በተደራጁ ቡድኖች አሊያም ደግሞ ሀገራት የተፈጸመ ነው ብለዋል። ጥቃቱንም እየተከታተልን ነው ሲል በኤክስ ገጹ ላይ ነው መረጃ ነው ያጋራው። ባሳለፍነው ሳምንት ለስምንት ሰዓታት ከሀያ ሺህ በላይ የሚቆጠሩ ደንበኞች አገልግሎቱ እንደተቋረጠባቸው ሪፖርት አድርገው ነበረ። አገልግሎቱ በተመለሰ ሰዓታት ውስጥም ድጋሚ ከአርባ ሺህ በላይ የሚሆኑ ደንበኞች አገልግሎቱን ማግኘት እንዳልቻሉ ሪፖርት አድርገዋል። ኤለን መስክ ዘወትር የሳይበር ጥቃት ይፈጸመ ብናል ብሏል። አሁን የደረሰብን ጥቃት ስንመለከት አጥቂዎች ከዩክሬን እንደሆነ ያመላክታል ቢልም ማረጋገጫ ግን አላቀረበም። ይህም ጥቃት ዶግ በተሰኘው የበጀት የሰራተኛ እና የዓለም አቀፍ እርዳታዎችን መቀነስ ውስጥ መስክ ተሳታፊ በመሆኑ የደረሰ እንደሆነ ተጠቃሚዎች በኤክስ ላይ መረጃ አጋርተዋል። በጉግል ፕሌስቶር ውስጥ ሰላይ ሶፍትዌር ተገኝቷል የሚለው መረጃችን ደግሞ የመጨረሻ መረጃችን ይሆናል። በጉግል ፕሌስቶር ውስጥ የተገኘው ሰላይ ሶፍትዌር ኮስፓይ ይሰኛል። ይህ ኮስፓይ የተሰኘው ሰላይ ሶፍትዌር በሰሜን ኮሪያ ሀከሮች የለማ ነው። የዘቨርጅ መረጃ እንደሚያመላክተው ከሆነ ኮስፓይ በትንሹ አምስት በሚሆኑ የተለመዱ መተግበሪያዎች ውስጥ ተደብቆ እንደተገኘ ነው። ይህን ሰላይ ሶፍትዌር ኤፒቲ 37 የተሰኘ የሃከሮች ቡድን እንዳለሙት ታውቋል። ከፈረንጆቹ መጋቢት ወር 2022 ጀምሮ እንደተሰራጨም ታውቋል። ይህ ድብቅ ሰላይ ሶፍትዌር ፋይል ማናጀር፣ ሴኩሪቲ ቱልስ፣ ፎን ማናጀር፣ ስማርት ማናጀር እና ሶፍትዌር አፕዴት ዩቲሊቲ መተግበሪያዎች ስያሜ ተደብቆ ሲሰልል ቆይቷል። ዘቨርድ የሳይበር ደህንነት ባለሙያዎችን ጥናታዊ ምርምር መሰረት በማድረግ እነዚህን መተግበሪያዎች ሲጠቀም የቆየ ማንኛውም ሰው በዘመናዊ ስልክ ውስጥ ያሉ መረጃዎች ጥያቄ ውስጥ ናቸው ያለ ሲሆን፣ የስልኮችን ኦፕሬቲንግ ሲስተም እና መተግበሪያዎችን ማዘመን ብሎም የታወቁ ጸረ ቫይረሶችን በመጠቀም ተጠቃሚዎች የስልካቸውን ደህንነት ማስጠበቅ ይችላሉ ብሏል። የዛሬ የምን አዲስ በሳይበር መረጃዎቻችን ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ሳምንት በሌሎች መረጃዎች እንጠብቃችኋለን። ሊዲያ ሽዳኛው ነበርኩኝ። የሳምንት ሳይበለን